ሰምቶሽ እንዴት ናችሁ ደህና ናችሁ ወይ ቤተሰቦቼ ዛሬ በማሂ ቤት ነኝ ያለሁትና ሁልጊዜ ማሂና ዙዝዬ በኔ ቤት ነበር እስከ ዛሬ የሚመጡትና ዛሬ ደግሞ የማሂን ቤት ላሳያችሁ ነው ዙዝዬ ቺፕስ ነገር ሞቷልና ቺፕስ ይብላሽ ነው ቡና ጠጥተን ጨርሰና ያው ገና አላነካሰ ነውምና እንደዚህ የሚል ሴኔሞኒ ነበር በነገራችን ላይ እኔ እንደው ሰኔና ጀበና እንደዚህ ሳይ ቡና ከምጠጣው በላይ በጣም ነው ምራካውና የቡና ሱስ ኑሮብኝ አይደለም። በነገራችን ላይ ግን ጀስት ተጠጣለሁ ቡና። ለማንኛውም በማሂ እና በዙዙ ቤት ነው ያለሁት ዛሬ። እሷ አልጠጣችው አይው አትላች እየመጣች ነው። በደንብ አርጌ ቤቷን አሳያችኋለሁ፣ የማሂን ቤት። ዙዙ ይገና ናትኝ እንትን ትብላኛለች ገና ናትኝ ገና ገና ገና ገና አልችልንም እና ገና በደንብ ስሰራል በተለይ ቤት ና ግን ከኔ ቤት ነው። እኔ እኮ እርጎ አልወድም። ግን ስታረጉት እንዳታሳዩኝ። ፍረሹን ወተቱን ተጠቀሙ፣ ችግር የለውም። ሳጨብሶ ስለሆነ እዚህ ዛሬ እናደርግ። ሆድ በሆድ ነው። ችብስ እዚህ ጋር ቀርቧል። እዚህ ጋር ደግሞ ጨርሰነዋል። እዚህ ጋር ደግሞ ገና የበላለሆን አልሰታተረ ሰትርተር አድርገን ደግሞ ቁጭ ብለን እመጣለሁ። በሰፊው ያላቸው የሴት ወይዘሯ ማለት ነው ቆንጂቱ እና ደግሞ በቤት ሽ ስሪ እንጂ ደግሞ ተረ ተረ ተይ እና በደንብ አድርጌ ውስጡን አሳያቸዋለሁ። ታያቸዋለሁ እስኪ ውስጡንም ውጭንም ቤቷን እና ይግዳት አደና አረብ ሀገር መልስ በኢትዮጵያ ኑሮ በኢትዮጵያ ብላ ጀምራለች። እና አዲሱ ጎጆ ገና አልወጣችም። እናስወጣታለን ዛሬ ደግሞ የማሄን ግቢ ላሳያችሁ። እንግዲህ ልብስ አጥቦ አስጥተዋን ቤታቸው እንደዚህ ነው። ምንድን ነው ቤቱ? ክብ ቤት ነው የሚባለው ማ ክብ ቤት ነው። በጣም ነው የሚያምረው ያው ይሄ ማሂ ቤት ነው። የአረብ ሀገር የስደት ትርፏ ነው እንደምታዩት፣ እቺ ግቢዋ ነች። እናቴ አረንጓዴ ነው አሽኩቲና ናትራ ሞልቷን በየቤቷ እንግዲህ እስኪ ዘወር ዘወር ብለን ቤቷ ነን ይላተኝ ሁላችሁም ከአረብ ሀገር መልስ መጣችሁ። እንግዲህ እንደዚህ ቤታችሁ በገዛ በራስ ኑሮ መኖር ደስ ይላልና እና ቤቱ እንግዲህ ያው ክረምት እየገባ ነው መሰለኝ። ያ ጋር እንትን ይላል። ምድን ባለው ቤት ነው የምንሄደው ምንድነው የሚባለው ይሄ ልብስ አስጠታና ማለት ነው። እኛው ደግሞ ወደዚህ መንገር ነው፣ ወደዚህ ወደዚያ ይሄን እናሳለሁ። ኩሽና ራሱ ገና አሳራለሁ። አይደለ አይደለ፣ ገና ስለሆነ የቤተ ክርስቲያን እንግዲህ ድምፅ ስሙት። ለናፈቃችሁ ብዙ ሰው ይናፈቀዋል። ቅዳሴው ቅንናቱ ምናምን ይላሉ። እንግዲህ በዚህ ሲመጣ ደግሞ እነዚህ ሰርቪሶች ናቸው። እነዚህ ደግሞ ሰርቪሶች ናቸው። ከወደዚህ ላሳያቸው የተከራይ ልብስ ነው። እነዚህ እንግዲህ ከወደዚህ መውጫ ነው። ይህን ዘግተሽ ነው አንቺ። እነዚህ ደግሞ ሰርቪሶች ናቸው። ቀሪ ሀብቶቿ እነዚህ ናቸው። የማይሄ ደግሞ ወዝ እነዚህ ናቸው። ከዛችኛዋ ደግሞ የችኛዋ ምንድን ነው ማይሄ ይቺ ተከራይነች። እቺ አንደኛው ደመወዝ፣ ሁለተኛ ደመወዟ፣ ሶስተኛ ደመወዟ፣ አራተኛ ደመወዟ። በነገራችን ይሄ ሰፊ ሰፊ ይመስላል። ይሄ ቤታ እቺ ለወንደ ላጤ ናት። አንድ ወንደ ላጤ አይደለ ማሂ። ራሱ ቤቱን አታውቀውም። እንግዲህ ሰራች እንጂ አታውቀውም። ግን ደመወዟ ትመጣለች በወር በወር። ጓዴ እቺ ኔቱስ ቺስ ቆንጆ ነች። እቺ ኔቱ ሰፊ ነች። ይሄ ጓዳና ሳሎን ነው። ይሄኛው ደግሞ ሰርቪሷ ነች። ሌላኛዋ ሰርቪስ ነች። በነገራችን ላይ ያው ያምራል የሰው ልጅ እንግዲህ የማሂ ደሞዝ እነዚህ ናቸው፣ ከነዚህ የሚመጡት ነው እንጂ ባባ እና ይሄን ይመስላል ቤቱ ደግሞ ከወደ ኋላ ይሄ ነው ይሄ ነው ያው ልብስ ተሰቅሏል። እንዳልኳቸው እኛ ጋር እንግዲህ ክረምት ስለሆነ ልብስ ማንሳት አንችልም፣ አይደለም። ይሄ በነገራችን ላይ ሰፊ እንትን አለው ይሄ ራሱ ሊሾ መሆን ወዲጃው ይሄ ደግሞ ሲነሳ እንደዚህ ሰርቪስ መስራት ይችላል። እ? አይደለ? ይሄ ለተከራይ ነው? ይሄ ለተከራይ ኩሽና ነው፣ ያው ለጊዜያዊ ኩሽና ነው። ይሄ ይፈርሳል። በታችኛውስ ይሄ በታችኛው እንትን ጎረቤ ናቸው?

ለሁለት 150 ተካፈላቸው 250 ተካፈላች 500 ካሬውን ካሬ ለሁለት ገዙ 150 150ውን ተካፈሉትና ኢማጂን እንግዲህ እንደዚህም ተደርጎ በቀላሉ እንትን ግን በነገራችን እየወደድኩን ነገር ሊሾ መሆኑ ነው። ወደ እዛኛው ስትወጪና ስትገቢ ሊሾ መሆኑን ለምን እንትን ይልሻን በቃ እኔ እምጃውን ያቺኛው ሰርቪሴን እና በወራት ሊስት እንትን ይሆነኛል ባይሆን ባጃጁን ይችለኛል። ካርድና ባጃጁን ካርድ ረካርድ ገለኝ ነው። ካርድና ባጃጁን ይችለኛል። ዋይፋይ ዋይፋይ ዋይፋይ ውን የሚችለን አይችልም። ዋይፋይ ሁን አይደለ? ስለዚህ እንደዛ ነው። አንድ ያጠራቅሞሽ የሶስት ወር ያራቱ በየት ነው? ወደ ውስጥ እሺ እንግባና ችግር የለውም እንሰራለት ይለ ወደ ፊት እንግዲህ ወደ ውስጥ ስንገባ እንደዚህ ነው። ወደዚህ እየገባን ነው። ቤቷን አሳየቻቸዋለሁ። ከመጀመሪያውም ስገባ እዚህ ጋ እንደዚህ አለ። ሳሎኗ ራሱ ሰፊ ነው። ማሂ በነገራችን ላይ ይህን እንደዚህ ነው። ይህን ቡናውን እራሱ እንደፈረሽ ነው ነው አላነሳ ነው። ባባ አላሰራም ብሏል። እንግዲህ ያው ሙዚቃ ሊከፍትብን ነው። ወደ ነሽ በዚህ ነው። ይሄኛው ወደ ሰርቪስ መውጫው ነው። ክብ ቤት ሲባል እንግዲህ እንደዚህ ነው እንደዚህ ነው የሚተላለፈው። እዚህ ጋር በር አለው መከፋፈያ ማለት ነው። ይሄ እንደዚህ ወደዚህ እንግዲህ ስቡት። ይሄኛው ምኝታ ክፍል ነው። እዚህ ጋር ሻወር ቤት ነው። እዚህ ጋር ምኝታ ክፍል ነው። እዚህ ጋር ደሞ ኪችን አለ። ደግሞ ሰፊ ነው። ቀስ በቀስ እንቁላል በእግሯ ትሄዳለች ሲባል ነው። ተሻታቂ ቀስ በቀስ ነው እንግዲህ ማሂ የጎጆለት ስትወጣ በደንብ ሆኖ ይኸውላችሁ፣ እዚች ጋ ነው የምትሰራራው። እንኮንጆ ለእኛ በቂ ነው፣ ከበቂም በላይ ነው። እንግዲህ ሁላችሁ ወደ ላይ ያው መብራት ትንሽ ያስቸግራል ኢትዮጵያ ላይ እንደምታዩት፣ ወደዚህ እንደዚህ ስገቡ ደግሞ እንደዚህ ነው እንደዚህ ነው የምትገቡት ወደዚህ ስትገቡ እዚህ ጋር ኪችን አለ። እንግዲህ ጓዳና ሳሎን ስታሰሩ ክብ ቤት ሲሆን እዚህ ጋር ሳሎኑ ነው። ማሂ የቃዋን እያስተካከለች ነው። እዚህ ጋር ምኝታ ክፍል ነው። እዚህ ጋር ምኝታ ክፍል ነው እንዳልኳቸው። እዚህ ጋር ደግሞ ሻወር ቤት ነው። እዚህ ጋር ደግሞ ሌላ ምኝታ ክፍል ነው እንዳልኳችሁ። ደግሞ በዚህ ስትወጡ ሰርቪሶች አሉ። ወደዚህ ስንወጣ ደግሞ ፊት ለፊት በር ዋና በር አለ። ምክንያቱም መዛኛው ለነሱ ነጻነት ሲባል የተከራይ መግቢያ ነው። ይሄኛው ደግሞ ማህዬ በዚህ እንደፈለገች እንጦጥንጦጥ መተልበት ነው። ደስ ይላል። ላሳያችሁ ቆያኛዋ ከልጅቷ ጋር የተካፈሉት ቦታ በጣም ነው የሚያምረው። ማጂን ይሄ ራሱ እዚህ ጋር እንደዚህ ነው። ያው ሰውን ያለፍላገቱ እዚህ ጋር እነሱ ማትክላቸውን ተክለዋል። ብቻ ደስ ይላል አካባቢው እንደዚህ ነው እና ወድጀዋለሁ። እስኪ የአረብ ሀገር ውጤት ነው። ደስ ይላል። ሁሉም ሰው ለፍቶ እንደዚህ የራሱ የሆነ ነገር ሲኖረው ደስ ይላል። አካባቢ ይሄ ስሙ ጎማጣ ነው። ጎማጣ አካባቢ ነን ያለ ነውና ጎማጣ ሰፈር ይህን ይመስላል። በቀጣይ ቪዲዮ ደግሞ በደንብ አድርጌ። ጎማጣ ላይ ቦታ ውድ ነው፣ በነገራችን ላይ በአንድነት ምናምን የሚገኝ አይደለም። ለዛ ነው ቦታ ይሄን ያህል ይሄን ያህል ብዬ ይዤላቸው ያልመጣሁት። ጎማጣ ቦታ የሚቻል አይደለም። እዚህ ጋር ደግሞ ኢየሱስ ቤተክርስቲያን አለ በላይ በኩል አሜን፣ አሜን እንደው አንተ እንደዚያ እያልክ እኔ እዚህ ለፈልፋለሁ። አብይ ሰማችኋን ሲንጋሽ ካሽንም እንደዚህ እየተባለ እንኳን እኛ ቤተክርስቲያን መሄድ ያቃተን ሰዎች ነን። እግዚኦ። ለማንኛውም ሰላም ሆኑልኝ። ቪዲዮ ይሄን ይመስላል። ክንናቱን ላሰማችሁ ብዬ ነው። መሸቤ በቃ ወደ ቤቴ ልሄድ ነው። ጉዞ ወዲያ ይሰማ